ሰላምና ጤና በያላችሁበት ይድረሳችሁ። ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? እንደምን ዋላችሁልን? ከእናንተው ከሆነው ከሁለተኛው የዩትዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በዕለተሰኞ የምሳ ሰዓት የስፖርት የመረጃ ሰዓታችን ዳግም ተገናኘን። ስለምታደምጡን ቆይታችሁን ከእኛ ጋር ስለምታደርጉም እጅጉን ከልብ አድርገን እናመሰግናለን። በዛሬ ፕሮግራማችን ትልልቆቹን የአውሮፓ ክለቦች አርሰናል፣ ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ቸልሲ፣ ሊቨርፑል፣ ሪያል ማድሪድ፣ ባርሴሎናን የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮችን በዛሬ ፕሮግራማችን ላይ የምናነሳ ይሆናል። ከጠዋቱ ጀምሮ ትልልቆቹ የአውሮፓ ሚዲያዎች የዘገቧቸውን የዝውውር መረጃዎች ወደ እናንተ እናደርሳለን። ቆይታችሁን ከእኛ ጋር እንድታደርጉ በአክብሮት እየጋበዝኩኝ እንግዲህ ቪዲዮችንን ላይክ፣ ቻናላችንን ሰብስክራይብ እንድታደርጉን በአክብሮት እጋብዛለሁ። ፎአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታ እናደርጋለሁ። ከመሸጋገሪያው በኋላም በቀጥታ ወደ ዛሬ ፕሮግራማችን እናመራለን። ወደ ቀዳሚው ጉዳያችን እንለፍ። ማንቸስተር ዩናይትድ ብራዚላዊውን ግብ ጠባቂ እየተመለከተ ነው። ማንቸስተር ዩናይትዶች የአይንትራክ ፍራንክፈርቱን ተስፈኛ ግብ ጠባቂም ካዋሳንቶስን ለማስፈረም ፍላጎቱን ገልጿል ሲል ስፖርት ቢልድ ዘግቧል። ዩናይትዶች በዚህ የውድድር ዘመን አንድሬ ኦናና ና አልታይ ባይንደር ጥሩ እንቅስቃሴ ባለማድረጋቸው በግብ ጠባቂነት ቦታ ላይ ችግሮች አጋጥሟቸዋል። ግብ ጠባቂዎቹ በዚህ የውድድር ዘመን እንግዲህ አንዳንድ ከፍተኛ ስህተቶችን ሲያስተናግዱ የታዩ ናቸው። ኦናና ካለፈው የውድድር ዘመን ጅማሮ እያሳየ ያለውን ተስፋ አስቆራጭ እንቅስቃሴ በዚህ ዓመትም ቀጥሎታል። ኦናና ባለፈው ሳምንት እንግዲህ ባደረጉት የሊዮኑ ጨዋታ ላይም የተቆጠሩበት ጎሎችም እንዲሁ በርካቶችም ያስታውሱት ነው። ከቡድን ውጭ ተደርጎም እንደነበር እናስታውሳለን። በባይንደር ቢተካም የኦናና ምትክም እንዲሁ መጥፎ ምሽትን አሳልፎ ነው መውጣት የቻለው። ዩናይትዶች ኦናናና አልታይ ባይንደርን ለመተካት እየፈለጉ ሲሆን በቀድሞው አሰልጣኝ ኤሪክ ቴንሃግ የፈረመው ኦናናም በክረምቱ የዝውውር መስኮት ለክለቡ እንግዲህ ሊለቅ የሚችልበት እድል ሰፊ ነው ተብሎ ነው የሚታሰበው። የ22 ዓመቱ ብራዚላዊ ሳንቶስ በቡንደስሊጋው ድንቅ ብቃትን ማሳየት የቻለ ሲሆን የበርካታ የአውሮፓ ታላላቅ ክለቦችንም ትኩረት እየሳበ ነው። ሳንቶስ በ2023 ከፍላሚንጎ ነው አይንትራክ ፍራንክፈርትን የተቀላቀለው በመጀመሪያ ለክለቡ ሁለተኛ ቡድን መጫወት የጀመረ ሲሆን በሴፕቴምበር 2024 የቡንደስሊጋ ጨዋታዎችን ያደረገ ሲሆን ከዛ ጊዜ ጀምሮ ስምንት የሊግ ጨዋታዎችን አድርጎ ብቃቱንና መረጋጋቱን አሳይቷል። የተጫዋቹ ብቃት በብዙ ክለቦችም ሳይስተዋል አልቀረም። ማንቸስተር ዩናይትድ ስለ ተጫዋቹ ጉዳይ ጥያቄ ማቅረቡ ተዘግቧል። ሳንቶስ ከአይንትራክ ፍራንክፈርት ጋር ያለው ውል በጥቅምት 2024 ከተራዘመለት በኋላ እስከ ሰኔ 2030 ድረስም ይቆያል የተባለው ተጫዋቹ ካለው ጥቅምና ክለቡ ደግሞ በእድገቱ ላይ ካለው ጉጉት አንጻር ፍራንክፈርት ከግብ ጠባቂው ጋር ለመለየት ፈቃደኛ ላይሆን ይችላል ተብሎም ይታሰባል። እንደ ዘገባው ከሆነ ግብ ጠባቂውን ለማስፈረም የሚፈልግ ማንኛውም ክለብ 60 ሚሊዮን ዩሮ አካባቢ መክፈል ይኖርበታል ተብሎ ነው አሁን ላይ የሚጠበቀው። ሪያል ማድሪድ የ28 ዓመቱን የአስተን ቪላ ኮኮብ ተጫዋች ለማስፈረም እቅድ አለው። የመሀል ተከላካይ አማራጮቻቸውን ለማሻሻል የሚፈልጉት ሪያል ማድሪዶች በክረምቱ የዝውውር መስኮት ሊያስፈረሙት የሚፈልጉትን የፕሪሚየር ሊግ ተከላካይ ለይተዋል። የካርሎ አንቸሎቲ ቡድን በቻምፒየንስ ሊግ ሩብ ፍጻሜ በአርሰናል በመሸነፋቸው እንዲሁ ደግሞ በኮፓ ዴል ሬ ፍጻሜ ጨዋታም በባርሴሎና ዋንጫውን ማጣታቸውን ተከትሎ የውድድር ዘመኑን መጥፎ ሆኖባቸዋል። የስፔኑ ኃያል ክለብ እንግዲህ ሪያል ማድሪድ በላሊጋው ሻምፒዮንነት ፉክክር ውስጥ አሁንም እየታገሉ ቢሆንም በአሁኑ ወቅት እንግዲህ በባርሴሎናም እንግዲህ ተበልጠው ነው ሁለተኛ ደረጃ ላይ ተቀመጡት። የአንቸሎቲ ቡድን አሁን ካለበት ደካሚ ውድድር ዘመን በኋላ ቡድናቸውን ለማጠናከር በማለምም በክረምቱ የዝውውር መስኮት ላይ ትኩረት በማድረግ ላይ ይገኛሉ። ሪያል ማድሪድ በመጪው የክረምት የተጫዋቾች የዝውውር መስኮት ፓው ቶሬስን ከአስተን ቪላ ለማስፈረም እያጤኑ ነው ሲል ፌጂያስ ዘግቧል። የ28 ዓመቱ ስፔናዊ ኢንተርናሽናል የላሊጋውን ግዙፍ ክለብ ተጫዋቹን ለማስፈረም የመከላከል አማራጫቸውን ለማጠናከርም ስለሚፈልጉ ትኩረትን ስቧል። ፓው ቶሬስ በጁላይ 2023 ከቪያሪያል አስተን ቪላን የተቀላቀለ ሲሆን ከዚያ ጊዜ ጀምሮ እንግዲህ ለፕሪምየር ሊጉ ክለብ ከ50 በላይ ጨዋታዎችንም አድርጎ ሁለት ጉሎችንና ሶስት አሲስቶችን አድርጓል። የፓው ቶሬስ ብቃት የቪላ የተከላካይ መስመር ጥንካሬ ውስጥም ትልቅ ሚናን ይጫወታል። በላሊጋ ና በፕሪሚየር ሊግ ያለው ልምድም ለሪያል ማድሪድ ማራኪ ኢላማም ያደርገዋል። የማል ተከላካይ ተጫዋቹ ለኡናይ ኤምሪ አስተን ቪላ ቁልፍ ተጫዋች ነው። ሪያል ማድሪድ በተከላካይ መስመሩ የበለጠ ጥልቀትም ያስፈልገዋል። በዚህ የውድድር ዘመን እንደ ዳቪድ አላባ፣ አይደር ሚሊታው ያሉ ቁልፍ ተጫዋቾች ላይ የደረሰው ጉዳት ማጠናከሪያ አስፈላጊዎች ይሆናሉ ተብሎ ይታሰባል። በተጨማሪም ዳቪድ አላባና አንቶኒ ሩዲገር ሁለቱም እንግዲህ ከ30 አመት በላይ ሲሆኑ የሄሱስ ቫሌሆ የክለቡ የወደፊት እጣ ፈንታ እርግጠኛ ባልሆነበት ሁኔታ አስተማማኝ የመሀል ተከላካይ ማስፈረም ቅድሚያ የሚሰጠው ጉዳይ ነው። ፓው ቶሬስ በላሊጋው ያለው ልምድ ወደ ስፔን እግር ኳስ የሚያደርገውን ሽግግርም ቀላል ያደርገዋል። ሆኖም የፓው ቶሬስ ፊርማን ማረጋገጥ ቀላል ላይሆን ይችላል። አስጠንቪላ በአሰልጣኝ ኡናይ ኤምሪ ስር ፓው ቶሬስን የቡድኑ ዋና አካል አድርገው ይመለከቱታል። እናም አሳማኝ የሆነ ጥያቄ ካልቀረበላቸው በስተቀር ለመሸጥም ፍቃደኛ ላይሆኑ ይችላሉ። ሪያል ማድሪድ ከፓው ቶሬስ በተጨማሪ የቤኔፊካውን አንቶኒዮ ሲልቫን ጨምሮ ሌሎች የመሀል ተከላካዮችንም እየተከታተሉ ነው የሚገኙት። አርሰናል ከፕሪምየር ሊግ ተከላካይ ሊያስፈርሙ ፍላጎት አላቸው። አርሰናል በዘንድሮ የውድድር ዘመን ከአራቱ የተከላካይ መስመር ተጫዋቾቻቸው ሶስቱ እጅጉን ምርጥ ዓመትን አሳልፈዋል። ነገር ግን በክረምቱ የመሀል ተከላካይ ማስፈረም ቦታው የሚሰጠው ይመስላል። አርሰናሎች ለጋብሪኤል ማጋሌሽ እና ለዊሊያም ሳሊባ ጠንካራ ፉክክር ለመፍጠርም ተጫዋቾች ለማምጣትም እየፈለጉ መሆኑን ዘገባው አመልክቷል። አርሰናሎች በፕሪሚየር ሊጉ ለሁለተኛ ተከታታይ የውድድር ዘመን በጣም ምርጡን የተከላካይ ክፍል ያሳዩ ሲሆን በዚህ ዓመትም 27 ጎሎችን ብቻ የተቆጠረባቸው ሲሆን ከመሪው ሊቨርፑልም በአራት ጎል ብቻ ያነሰ ቁጥር ይዘዋል። ጋብሪኤል እና ሳሊባ እንግዲህ በአርሰናል የመሃል ተከላካይ ክፍል ላይ አለም አቀፍ ደረጃውን የጠበቀ ጥምረትም አላቸው። አርሰናል በመሃል ተከላካይ ስፍራ ላይ አዲስ ፈራሚ ለማግኘትም ጥረት እያደረገ መሆኑ ይታወቃል። ከዴንሁጅሰን ካምፕ ጋርም ግንኙነት ካደረጉ የፕሪምየር ሊግ ቡድኖች መካከል ናቸው። የቦርንመስ ተጫዋች በክረምቱ ክለብ ይቀይራል ተብሎ ይጠበቃል። ተጫዋቹ 50 ሚሊዮን ፓውንድ የውል ማፍረሻም አለው። ነገር ግን ለዴንሁጅሰን ትልቅ ፉክክር አለ። ለአርሰናል ተጫዋቹ ከአማራጭ ኢላማዎችም አንደኛው ነው። ከቲቢ አርፉት ፉትቦል በወጣ አዲስ ዘገባ መሰረት የብሬንትፈርዱ ናታን ኮሊንስ ከአማራጮቹ መካከል አንደኛው ነው። የ23 ዓመቱ ተከላካይ በበርንሌ ወልቭስና አሁን ደግሞ በብሬንትፈርድ በወጣትነቱ በመጫወቱም በዚህ ዕድሜው ብዙ ልምድ ያለው ተጫዋች ሆኗል። ኮሊንስ በሊጉ እጅግ በጣም ጥሩ መሆኑን አረጋግጧል። በዚህ ዓመት በብሬንትፈርድ አንድ ደቂቃ አላመለጠውም። ኮሊንስ በዚህ ውድድር ዘመን ፕሪምየር ሊግን በ28 እና በ48ት ብሎኮች ይመራል። በተጨማሪም 115 ኳሶችንም እንዲሁ በማሸነፍ ሁለተኛ ደረጃ ላይ ተቀምጧል። 187 የአየር ላይ ኳሶችንም ያሸንፋል። በአየር ላይ ኳስ ከኮሊንስ የተሻለ ቁጥር ያላቸው ዳን በርንና ቨርጅል ቫንዳይክ ናቸው። የቲቪ አር ፉትቦል ዘገባ፣ አርሰናል በተጫዋቹ በጣም ተደንቋል እናም የዝውውር እድልን በቅርብ መመልከትም ጀምሯል ብሏል። ኮሊንስ እስከ 2029 ኮንትራትም ያለው ስለሆነ ዝውሩ ርካሽ አይሆንም ተብሎ ነው የሚጠበቀው። አልናስር እና ክሪስቲያኖ ሮናልዶ አብረው ለመቆየት ተቃርበዋል። ክሪስቲያኖ ሮናልዶ ሌላ አትራፊ ኮንትራት ለመፈረም ከአልናስር ጋር ስምምነት ላይ እየደረሰ ነው። የፖርቱጋላዊ ኮኮብ ተጫዋች ከአልናስር ጋር ያለው ኮንትራት ውድድር ዘመኑ መጨረሻ ላይ የሚያልቅ ሲሆን፣ በክለቡ ስላለው የወደፊት ቆይታ ብዙ ግምቶች ነበሩ። በጥር ወር ከክሪስቲያኖ ሮናልዶ ከክለቡ ጋር አዲስ ውን ለመፈራረም መስማማቱን ከመነጋገሩ በፊትም በአልናስር የሚቆይበትን ጊዜ ለማራዘምም ፍንጭ መስጠቱን ሪፖርቶች ዘግበው የአልናስር ምክትል ፕሬዝዳንት የሆኑት ካሊድ አል መሊክ በቅርቡ ሲናገሩ ሮናልዶ በክለቡ ቁርጠኛ መሆኑንና አዲስ ኮንትራት ለመፈረምም እቅድ መያዙን አረጋግጠው ነበር። እንደ ማርካ ዘገባ የሮናልዶ የወደፊት እጣፈንታን በተመለከተ ዘገባ ያወጡ ሲሆን የ40 ዓመቱ ኮኮብም ከሳዑዲ ፕሮሊ ክለብ ጋር የሁለት ዓመታት ኮንትራት ማራዘሚያ ለማድረግም መስማማቱን ያረጋግጠው የስፔኑ ጋዜጣ። አክለውም ሮናልዶ ከሁለት ዓመታት ውስጥም ከፍተኛ መጠን ያለው 342 ሚሊዮን ፓውንድ ሊያገኝ ይችላል ሪፖርቶች እንደሚሉት ከሆነ ፖርቱጋላዊው እንግዲህ ኮከብ በሳምንት 3 ሚሊዮን 294750 በቀን ደግሞ 469389 በሰዓት ደግሞ 19557 በደቂቃ ደግሞ 325 ፓውንድ ያገኛል እንደማለት ነው ሮናልዶ በእግር ኳስ ሕይወቱ የመጨረሻው ምዕራፍ ላይ ቢሆንም ጎል የማስቆጠር ብቃቱን ማሳየቱን ቀጥለዋል። በሳዑዲ ፕሮ ሊግ በዚህ የውድድር ዘመን ባደረጋቸው 26 ጨዋታዎች 23 ጎሎችን ከመረብ ጋር ማገናኘት ችሏል። የከፍተኛ ግብ አስቆጣሪነቱንም ሰንጠረዥ ይመራዋል። የክሪስቲያኖ ሮናልዶ ወደ መካከለኛው ምስራቅ መሄድ ደግሞ ገቢው ከፍተኛ ደረጃ ላይ እንዲደርስም አድርጎታል። እንደ ስፖርቲኮ ዘገባ ከሆነ በ2024 ከፍተኛ ተከፋይ ስፖርተኛ ነበር። አጠቃላይ ገቢውም 260 ሚሊየን ዶላር ነው። አዲሱ ኮንትራቱ ከዚህ ክፍያ በእጅጉ የላቀ ነው። የማድሪያው ፈርጥ በክረምቱ ወደ አውሮፓ ሊመለስ ይችላል ቢባልም አሁንም ግን በቀጣይ ሳምንት በአልናስር ትልቅ የሁለት ዓመታት ኮንትራት ይፈርማል ተብሎ ነው የሚጠበቀው። አማዲያሎ ኮኮብ ሆኖ ለመታየት የጉዳት ችግሩን መቅረፍ አለበት ሲል ኢማኑኤል ኤቦዬ ይናገራል። ኢማኑኤል ኤቦዬ የማንቸስተር ዩናይትዱ ኮኮብ አማዲያሎ ክሪስቲያኖ ሮናልዶን በክለቡ ያሳየውን ስኬት ጊዜን ለመድገም ከፈለገ ተደጋጋሚ ጉዳቶችን ማስወገድ እንዳለበት ነው የተናገረው። ፖርቱጋላዊ ሮናልዶ ለማንቸስተር በተለያዩ ጊዜያት ተጫውቶ በማሳለፍ ከታላላቅ የማንቸስተር አትር ተጫዋቾች ተርታ መሰለፍ ችሏል። በሰር አሌክስ ፈርጉሰን ስር ክሪስቲያኖ ሮናልዶ በማንቸስተር ዩናይትድ የመጀመሪያ ቆይታው ከ2003 እስከ 2009 ድረስም ትልቅ ስኬቶችን አሳይቷል። በ2007-2008 ከፍተኛ ስኬት ባሳየበት የውድድር ዘመን ባሳየው ብቃት የመጀመሪያውን የአውሮፓ ቻምፒየንስ ሊግ ሲያሸንፍ የመጀመሪያውን የባሎን ዶርንና የአውሮፓ ወርቅ ጫማንም አሸንፎ ነበር። ሮናልዶ ከማንቸስተር ጋር ሶስት የፕሪምየር ሊግ ዋንጫዎችንም ማንሳት ችሏል። ኢማኖ ኤቦይ እንግዲህ ሲናገር ከማይ ሳይትስ ጋር ባደረገው ቃለ ምልልስ ላይ በማንቸስተር ዩናይትድ እያደገ ያለ ድንቅ ተጫዋች አማድ ዲያሎ የክሪስቲያኖ ሮናልዶ አርአያን በመከተል በክለቡ ሙሉ አቅሙን እንዲያገኝም መክሮታል። ተጫዋቹ ተደጋጋሚ የሆኑትን ጉዳቶች ጠንክሮ በመስራት እንዲያጠፋቸውም መክሮታል። አማድን ወዶለው፣ እሱ ለእኔ እንደ ታናሽ ወንድሜ ነው። አማድ በጣም ጥሩ ተጫዋች ነው፣ ነገር ግን የእሱ ችግር በጣም ብዙ ጉዳቶችን አስተናግዳል። እንደ ወጣት እግር ኳስ ተጫዋች በየሳምንቱ መገኘት ያስፈልግሃል፣ ነገር ግን አማድ ብዙውን ጊዜም አንድ ወይም ደግሞ ሁለት ጥሩ ወራትን አሳልፎ ከዚያ ደግሞ እንደገና በጉዳት ምክንያት ከሜዳ ይርቃል። አማድ ገና በጣም ወጣት ነው። ነገር ግን ከፍተኛ ተጫዋች መሆን ከፈለገም በሚገርም ሁኔታ ጠንካራ መሆን አለበት። ሮናልዶን ስመለከት እሱ ሲጎዳ ማየት ብርቅ ነበር። ራሱን ይንከባከባል፣ እናም በማይታመን ሁኔታ ጠንክሮ ሰርቷል። እናም አሁንም ያንን እያደረገ ነው። በ40 ዓመቱ እንኳን ያንን ያደርጋል። አማድ ራሱን መጠበቅና በጂም ውስጥም ብዙ ጊዜ ማሳለፍ አለበት። እንግዲህ ካልሆነ ግን ብዙም ኮከብ መሆን እድል አይኖረውም። አማዲያሎ በዚህ ክረምት በቁርጭምጭሚት ጉዳት ምክንያት ከየካቲት ወር ጀምሮ ከሜዳ ርቋል። የ22 ዓመቱ ተጫዋች በዚህ የውድድር ዘመን የመጀመሪያ አጋማሽ በማንቸስተር ዩናይትድ አስደናቂ ነበር። በ36 ጨዋታዎች 9 ጎልና 8 አሲስቶችንም አድርጓል። አማዲያሎ በኦልትራፎርድ ሁለተኛ ዓመት ቆይታው 2021-2022 ከሮናልዶ ጋር ለአጭር ጊዜ የቡድን አጋሮች ነበር፣ ነገር ግን በወቅቱ በውሰት ለሬንጀርስና ለሰንደርላንድ በመሰጠቱ ከሮናልዶ ጋር አብረው ተጫውተው አያውቁም። ጄሚ ካራገር በክረምቱ በሊቨርፑል ማየት የሚፈልጋቸውን ተጫዋቾች ተናግረዋል። ጄሚ ካራገር ሊቨርፑል በዚህ ክረምት ማስፈረም አለባቸው ብሎ የሚያስባቸውን ሶስት ተጫዋቾች ለይተዋል። የፕሪምየር ሊግ ዋንጫን ለማንሳት የተቃረቡት ቀያዮቹ በክረምቱ እንደገና ቡድኑን ለመገንባት በመጠባበቅ ላይ ያሉ ሲሆን፣ የቀድሞ ተከላካይ ቀያዮቹ በበላይነታቸው ለማቆየት ብልህ የሆነ መንገድ ገንዘብን እንዲያወጡ አሳስቧቸዋል። ካራገር የኒውካስትል ዩናይትዱን አጥቂ አሌግዛንደር ኢሳክን ምርጥ አማራጭ አድርጎ ለይቶታል፣ የአጥቂውን ቅርጽ አድንቋል። ሆኖም ግን ዝውውሩን ሊያደናቅፈው የሚችል ተጫዋች ከአንድ መቶ ሚሊዮን ፓውንድ በላይም ሊያስወጣው መቻሉ ነው። እያንዳንዱ ክለብ የሚወደው አሌግዛንደር ኢሳክን ነው። ኢሳክ በመላው አውሮፓ ውስጥም በጣም ጥሩ የሆነ የመሀል አጥቂ ነው። ከሱ የተሻለ አጥቂ የምናገኝ አይመስለኝም። ሊቨርፑል አሌግዛንደር ኢሳክን የመግዛትን መግዛት ይችላል ብዬ አስባለሁ። ነገር ግን የአሌግዛንደር ኢሳክ ዋጋ ከፍተኛ በመሆኑ ለእሱ ዝውውር ባንኩን ሊሰብሩለትም አይመስለኝም። ከአራ ሀገር የቦርን መዙን ሚሎስ ኪርኬዘን እንደ ጥሩ ግዢ የሚያዩ ሲሆን ለግራ መስመር ቅድሚያ ሰጥቶታል። የሊቨርፑል ስፖርቲንግ ዳይሬክተር ሪቻርድ ሂውዝ ከቦርን መዝ ጋር ጥሩ ግንኙነት ስላለው የኪርኬዝ ዝውውር በቀላሉ ሊጠናቀቅ እንደሚችል ይታሰባል። ቦርን መዝ ካላቸው ተጫዋቾች መካከል አንዳንዶቹን ታያለህ፣ በጣም የተለዩ ናቸው። ሪቻርድ ሂውዝ ኪርኬዝን በቦርን መዝ በነበረ ጊዜ እንግዲህ አምጥቶታል እሱን እንደሚወደው ግልጽ ነው ከተጫዋቹና ከወኪሉ ጋርም ጥሩ ግንኙነት ሊኖረው ይችላል ስለዚህም ኪርኬዝ ወደ ሊቨርፑል ለማምጣትም ትርጉም ያለው ይመስለኛል ሲልም ጭምር ነው እንዲሁ እየተናገረም የሚገኘው በመጨረሻም ካራገር ሁጎ ኤኬቴኬን የበለጠ ትክክለኛ አጥቂ አማራጭ አድርጎን የጠቆመው የ22 ዓመት ወጣት ከፓሪስ ሰን ጀርሜን ከአስቸጋሪ ጊዜያት በኋላ ብቃቱን በአንትራክ ፍራንክፈርት እንደገና አሳይተዋል። በዚህ የውድድር ዘመን 21 ግቦችን በማስቆጠር ፈረንሳዊው ከአሌክዛንደር ኢሳክ ቀጥሎ ትክክለኛ ምርጫ መሆኑን እያሳየ ነው። በአንትራክ ፍራንክፈርት ሁጎ ኤኬቴኬ ጥሩ ጊዜን እያሳለፈ ነው። ይህ ሊቨርፑል የሚያስፈርመው አይነት ተጫዋች ይመስለኛል። አጥቂው ገና 22 ዓመቱ ነው። እናም ደግሞ አጥቂው ክለቡ ሊሸጠውም ይችላል። ቀያዮቹ አሌክዛንደር ኢሳክን ካጡት ሁጎ ኤኬቴኬን የማስፈርም አይነትም ተጫዋች ይመስላል ሲል ምን የተናገረው። መርሲሳይዶች ከዝውውር መስኮቱ በፊት ምንም አይነት ትልቅ እንቅስቃሴ አላደረጉም ምክንያቱም ትኩረታቸው በኮንትራት ማደስ ላይ ነው። ሳላህና ቨርጂል ቫንዳይክ ኮንትራታቸውን ሲያደሱ፣ የወቅቱ የሊቨርፑል ምክትል ካፕቴን ከሊቨርፑል ይለቃል። እንዲሁ ደግሞ ከፊት መስመር ላይ ትልቅ እድሳትም የሚደረግ ይሆናል ተብሎ ነው የሚጠበቀው። ለሪቨር ፕሌት ሊፈርም የሚችለው የቀድሞው የባርሴሎና ተጫዋች የባርሴሎናም እንግዲህ አርሰናል፣ ማንቸስተር ዩናይትድ እንግዲህ መጫወት የቻለው ኮከብ አውሮፓን ለቆ በከፍተኛ ደረጃ እንግዲህ መጫወት ሊችል የማይችልበት ደረጃ ላይ ይገኛል። ወደ አርጀንቲና ሊሄድም ይችላል። ባርሴሎናን ጨምሮ በከፍተኛ ደረጃ ቡድኖች ውስጥም ከተጫወተ በኋላ አሌክሲስ ሳንቼዝ በእግር ኳስ እድሜ ውስጥም በመጨረሻዎቹ ዓመታት ውስጥ አዲስ ምዕራፍ እንቅስቃሴ ሊገጥመው ይችላል። ቺሊያዊው የፊት መስመር ተጫዋች በአሁኑ ጊዜ በሴሪአ ውስጥ ከኡዲኒዘ እየተጫወተ ያለ ሲሆን የሪቨር ፕሌትን ፍላጎትም ስቧል። ሳንቼዝ በቀጣዩ የውድድር ዘመን የአርጀንቲናውን ቡድን መቀላቀል በቁም ነገር ያጤነዋል። የአርጀንቲናው ክለብ ልምምድ ባለው ተጫዋችም የአጥቂ መስመሩን ለማጠናከር ያለመ ሲሆን ልምድ ያለው አጥቂን በቅርብ እየተከታተሉት እንደሆነ ነው የሚገለጸው። ምንም እንኳን በትልቅ ደረጃ ካየነው ዓመታት ቢያልፉም የቺሊው ኮከብ አሁንም አቅሙ እንዳለው ይታመናል። በጣሊያን ውስጥ አሁንም ለውጥ ማምጣት የሚችል ተጫዋች መሆኑን አረጋግጧል። ይህም ሪቨር ፕሌቶች እሱን ማምጣት ወዲያውኑ ጥራት እንደሚጨምርላቸው እንዲያምኑ አድርጓቸዋል። በተጨማሪም የሳንቼዝ አቅም ወጣቶችን ልምድ ካላቸው ጋር ለማጣመር ቡድን መገንባት ከሚፈልጉት ሪቨር ፕሌቶች ጋር በትክክል ይጣጣማል። የተጫዋቹ ተወካዮች የቡድኑን ለውጥም ሊኖር እንደሚችል ስለተረዶ ከደቡብ አሜሪካው ክለብ ጋርም መደበኛ ያልሆነ ግንኙነትንም አድርገዋል። በአንጻሩ ኡዲኒዜ ተጫዋቹን የመልቀቅ ፍላጎት እንዳለው ከገለጸም ለመልቀቅ ብዙም እንቅፋት አይፈጥርበትም ተብሎ ነው የሚታሰበው። እንደ ባርሴሎናና ማንቸስተር ዩናይትድ ባሉ ትልልቅ ደጋፊዎች ፊት መጫወት የቻለው አሌክሲስ ሳንቸስ ለብዙዎች የእሱ መምጣት ክለቡን ለማጠናከር ባለፈ ለአርጀንቲና ሊግም ከፍተኛ ሚዲያ ተጽዕኖም ይይዛል። ዝውውር መስኮቱ እየተቃረበ ሲመጣ ሁሉም የአርጀንቲና ክለብ አይኖች በቀጣይ የቺሊው አጥቂ እንቅስቃሴ ላይ ይሆናሉ ተብሎ ነው አሁን ላይ እየተጠበቀም እንደሚገኝ ዘገባዎቹ እያሰፈሩ የሚገኙት። አሌክሲ ማካሊስተር ሊቨርፑልን አይለቅም ሲል የቀድሞ የሊቨርፑል ተጫዋች ሐሳቡን ሰጥቷል። የቀድሞ የሊቨርፑል የክንፍ መስመር ተጫዋች የሆነው ጀረሚ ፔናንት በዚህ ክረምት በርካታ የቅያዮቹን ተጫዋቾች ኢላማ ያደረገው ሪያል ማድሪድ አስጨናቂ ሲል ገልጾታል። ፔናንት እንግዲህ ሲናገር ባደረገው ቃለ ምልልስ ላይም ማድሪድ በክረምቱ ለማካሊስተር ያለውን ፍላጎት እንደሚያስወግድ ነው እያሳሰበው ሪያል ማድሪድ ሌላኛውን የሊቨርፑል ተጫዋች ለማስፈረም መሞከሩን ቀጥሏል። ያናዳሉ። በዚህ ክረምት አሌክሲ ማካሊስተርን እንደሚያስዱት ተስፋ አደርጋለሁ። ምንም እንኳን እሱ በቋንቋውና በባህሉ መሠረት ወደ ስፔን መሄዱ ቢያስደስተውም፣ በሊቨርፑል ግን እንደሚቆይ ትልቅ እምነት አለኝ ነው ያለው ጀረሚ ፔናንት። እሱ ልክ እንደ ሻቪ አሎንዞ በሜዳው ላይ የ60 ያርድ ቅበብሎችን የሚያደርግ አይደለም፣ ነገር ግን በቅርብ ቀበብሎች በጣም ጎበዝ ነው። እናም ለጎልም አይናለው የዝውውር እንደማይሳካ ተስፋ አድርጋለሁ። አርዳ ጉለር በማካሊስተር ውል ውስጥም እንዲካተት ተጠቅሷል። ጉለር እንግዲህ ጥሩ ተጫዋች ነው፣ ቢመጣ ጥሩ ተጫዋች ይሆናል ብዬ አስባለሁ። ነገር ግን አሌክሲ ማካሊስተር የሚተወውን ክፍት ቦታ ግን አይሞላውም። ሎስ ብላንኮቹ የሉካ ሞድሪችን የረጅም ጊዜ ተተኪ እንደሚፈልጉ የተዘገበ ሲሆን ማካሊስተርም እንደ ጥሩ አማራጭ ይመለከቱታል። ማድሪድ አርጀንቲናዊውን አማካይ ለማስፈረም የሚያደርገውን እንቅስቃሴ በበርካታ የአማካይ ክፍል ቦታዎች ላይም እድሳት ለማድረግም እየተያያዘ ነው። ስለሆነም የአርጀንቲናዊውን ፊርማ ለማግኘትም ይሞክራሉ። በጁላይ 2023 ከብራይተን ሊቨርፑልን በ42 ሚሊዮን ዩሮ ከተቀላቀለ ወዲህ አሌክሲ ማካሊስተር በሊቨርፑል ጥሩ ጊዜን እያሳለፈ ነው። አማካዩ በዚህ ውድድር ዘመን 45 ጨዋታዎችን አድርጎ 11 የጎል አስተዋጽኦዎችን አስመዝግቧል። የአማካዩ መሸጫ አሁን ላይ 90 ሚሊዮን ዩሮ እንደሆነ ነው ዘገባዎች የሚያሰፍሩት ቀጣዩ እርምጃ መውሰድ ይፈልጋሉ። ማንቸስተር ዩናይትዶች በብዙ ክለቦች የሚፈለገውን አጥቂ ዝውውርን ለማሸነፍም ቅርብ ናቸው። ማንቸስተር ዩናይትድ ከሊቨርፑልና ከሌሎች የፕሪምየር ሊግ ክለቦች ጋር በመሆን የማይንዙን አጥቂ ጆናታን እንግዲህ ቡድካትን ለማዘዋወር ከዝውውር መስኮቱ መከፈት በፊትም ጥረቶችን በማድረግ ላይ ናቸው። ክሪስቲያን ፎልክ በከቼንዶ ኦፍሳይድ አንዱ ላይ ሲናገር አጥቂውን ማንቸስተር ዩናይትድ ከሁሉም ክለቦች በተሻለ እየተንቀሳቀሱበት ነው ብሏል። የ24 አመት ዕድሜው በዚህ ውድድር ዘመን በጥሩ ሁኔታ ላይ ይገኛል። በአጠቃላይ 15 ጎሎችን እና 2 አሲስቶችንም በሁሉም ውድድሮች ለክለቡ አበርክቷል። አሁን ላይ በሱ ላይ ፍላጎት እያደገ መምጣቱ ምክንያታዊ ነው። ማንቸስተር ዩናይትድ በክረምቱ በአጥቂ መስመር ላይ ለውጥ ማድረግም እንዲሁ ይፈልጋሉ። ለማንቸስተር ዩናይትድ ቡርካት ጥሩ አማራጭ ሊሆን ይችላል። ነገር ግን ዩናይትዶች ለአጥቂው ፊርማ ብዙ ፉክክር ይገጥማቸዋል። ጆናታን ቡርካት የዝውውር ፈላጊዎቹ እየበዙለት ነው ሲል ክሪስቲያን ፉልክ ተናግሯል። ፉልክ እንደተናገረው እንደ ማንቸስተር ዩናይትድ፣ ሊቨርፑል፣ ቶተንሃም እና ኒውካስል ዩናይትድ የመሳሰሉ ክለቦች ከአጥቂው ፈላጊዎች መካከል ሲሆኑ ተጫዋቹ እንግዲህ ከዚህ ሲዝን በኋላ በጀርመን የመቆየት እድሉ አነስተኛ ሊሆን ይችላል። ነገር ግን የቡንደስሊጋ ክለቦችም ተጫዋቹ ላይ ያላቸው ትልቅ ፍላጎትም በጀርመን ሊያቆየው ይችላል። ጆናታን ቡርካት በአንትራክ ፍራንክፈርት ይፈልጋል። በጀርመን በአሁኑ ጊዜ ለዝውውሩ ተመራጭ ክለብም ናቸው። ባየር ሙኒክም አሁንም እየፈለጉት ነው። ተጫዋቹ ቀጣዩን እርምጃ መውሰድ ይፈልጋል። ፍላጎቱ ወደ ፕሪምየር ሊግ መሄድ ሊሆን ይችላል። ማንቸስተር ዩናይትድ እሱን ከሚፈልጉ ከእንግሊዝ ክለቦችም አንደኛው እንደሆነ አረጋግጫ አለው። ሊቨርፑል ቶተናም ሆትስፐርስ ኒውካስል ዩናይትድ ና ብራይተን ጋር በመሆን ተጫዋቹን ብዙ ጊዜ ተመልክተውታል። ቡርካት በእርግጠኝነት ሲከታተሉትም እንግዲህ የሚገባ አስደሳች ስም ይመስላል በማለት ነው ክሪስቲያን ፉልክ ሀሳቡን የተናገረው። ማንቸስተር ዩናይትድ አሁን ላይ ለመልቀቅ እየተዘጋጀውን ተጫዋች እየቀረበለትን ዋጋ ለመቀበል ፈቃደኛ ናቸው። ማንቸስተር ዩናይትዶች አጥቂው ራስመስ ሆይለንድን በክረምቱ ለመሸጥ ክፍት እንደሆኑ ተዘግቧል። ይህ ውሳኔ የመጣው ዴንማርካዊ ወደፊት ወደ ሴሪኤ የመመለስ እድልን እንደሚመለከቱ የጣሊያን ክለቦች በተለይም ዩቬንቱስ ፍላጎት እያደገ በመምጣቱ ነው። በ2024 25 የውድድር ዘመን በ43 ጨዋታዎች 8 ጎሎችን ብቻ ያስቆጠረ ሲሆን በፕሪሚየር ሊጉ 3 ጎሎችን ብቻ አስቆጥሯል። በአሰልጣኝ ሩበን አሞሪም የእድገት እጦት ምክንያትም ክለቡ በቀጣይ እቅዳቸው ውስጥም ያለው ሚና እንደገና እንዲያጤኑትም አድርጓል። አጥቂው በቀደሞ አሰልጣኙ ኤሪክ ቴንሃግ እንዲሁ ደግሞ በአሁኑ አሰልጣኝ ሩበን አሞሪም በቡድን ውስጥም በቂ እድሎች ተሰጥቶታል። የቀድሞ የማንቸስተር ዩናይትድ ዋና ስካውት ሚኪ ብራውን ተጫዋቹ በዚህ ክረምት ከክለቡ ሊለቅ እንደሚችል ይሰማዋል። ዩናይትዶች ለአጥቂው የቀረበው ዋጋን ለመቀበል ዝግጁ ነው። ብራውን እንግዲህ ለፉትቦል ኢንሳይደር እንደተናገረው ራስመስ ሆይላንድ ከጣሊያን ብዙ ፍላጎቶች ነበሩት። ማንቸስተር ዩናይትድ ተጫዋቹን ከማምጣቱ በፊትም የጣሊያን ቡድኖች ይፈልጉት ነበር። አሁን በድጋሚ እየተፈለገ ነው። በመጀመሪያ እሱ ላይ ፍላጎት ያላቸው ቡድኖች እሱን ለማግኘት እንደሚችሉ ያምናሉ። ዩቬንቱስ ከእነዚህ ክለቦች አንደኛው እንደሆነ እሰማለሁ። በጣሊያን ሲጫወት እየወዱት ነበር። የሽያጭ ዋጋውም ለእነሱ ተስማሚ ከሆነ ብቻ ዝውውሩ ሊሳካ ይችላል። ራስመስ ሆይለንድ ከዚህ ክረምት በኋላ ቆይታው እርግጠኛ አይደለም። ዩናይትዶች ከእሱን እንግዲህ ለእሱ ካወጡት ገንዘብ ከስረው 50 ሚሊየን ፓውንድ ካገኙ ይበቃቸዋል። የትኛውም ቡድን ማንን ለመክፈል ፍቃደኛ ከሆኑ አደንቃለሁ። ነገር ግን ከዚህ ብዙ የወደፊት እድሎች ያሉት አይመስልም። ስለዚህም ጥሩ ከመጣም ሊወስዱት ይችላሉ። ማንቸስተር ዩናይትዶች የተረጋገጠ ጎል አስቆጣሪ ይፈልጋሉ። ክለቡ በአጥቂው ላይ ትዕግስት ያጣ ይመስላል። እናም በዚህ ክረምት ደግሞ አዲስ አጥቂ ለማስፈረም ዝግጁ የሆኑ ይመስላሉ ነው የሚለው ዘገባው። የፕሪሚየር ሊጉ ኮኮብ ለአትሌቲኮ ማድሪድ ኢላማ የሆነው ተከላካይ የ80 ሚሊዮን ዩሮ ዋጋ አስቀምጠዋል። አትሌቲኮ ማድሪድ በክረምቱ የሚሰናበተውን አክሰል ቪትስልንና ሴዛር አዝብሊክዌታን ለመተካት አዲስ ተከላካይ ለማስፈረም አቅደዋል። አሁን ላይ ፍላጎታቸውን ለመሟላት የፕሪምየር ሊግ ገበያን እየተመለከቱ ነው። ከዊትስል እንዲሁ ደግሞ ከአዝብሊክዌታ መልቀቅ በኋላ ክሌሜን ሌንግሌን በዋንዳ ሜትሮፖሊታኑ ያለው የውሰት ዘመንን ካጠናቀቀ በኋላ ወደ ባርሴሎና እንደሚመለስ የሚጠበቅ በመሆኑ አትሌቲኮ ማድሪድ አዲስ የማል ተከላካይ ማስፈረም ፍላጎቱ አለው። አሁን ባለው ሁኔታ ሆዜ ማሪያ ሂሚኔስ እና ሮበን ሊኖርማንድ የመሀል ተከላካይ ብቸኛ ምርጫዎች ይሆናሉ። ዲዬጎ ሲሞኔ ማንን ወደ ቡድኑ መጨመር እንደሚፈልግም የራሱን ፍላጎት ለቡድኑ አሳት አስተላልፏል። በዲዬጎ ሲሞኔ የሚፈለገው ተጫዋች ከሪያል ማድሪድ ጋር ስሙ የተገናኘው ክሪስቲያን ሮሜሮ ሲሞሆን ሲሞኔ እንግዲህ አርጀንቲናዊን እንዲያመጡለትም ደጋግሞ ጠይቋል። የዓለም ዋንጫ አሸናፊው ተከላካይ አትሌቲኮ ማድሪድን ለመቀላቀል ፍቃደኛ ነው። በአትሌቲኮ ሰዎችና በክሪስቲያን ሮሜሮ ተወካዮች መካከልም ውይይቶች ተካሂደዋል። አሁን አትሌቲኮ ማድሪድ ከክረምቱ የዝውውር መስኮት በፊት ከቶተናም ሆትስፐርስ ጋር ለመደራደር ዝግጁ ናቸው። ነገር ግን ስምምነት ላይ ለመድረስ የሚደረጉ ጥረቶች ከፍተኛ ጉዳት ያደረሱ ይመስላሉ። ስካይ ስፖርትስ እንደዘገበው ከሆነም ቶተናም ሆትስፐርስ በጣም አስፈላጊ የተጫዋቹ ነው፣ ክሪስቲያን ሮሜሮን የመሸጥ ፍላጎት የላቸውም። አትሌቲኮ ማድሪድ ገፍቶ ከመጣ ከተጫዋቹ ዝውውር 80 ሚሊዮን ዩሮ ይፈልጋሉ። አትሌቲኮ ማድሪዶች ወደዚህ ቁጥር መቅረብ የማይችሉም፣ በምትኩ እስከ 50 ሚሊዮን ዩሮ የሚደርስም ስምምነት ለማግኘትም ተስፋ ያደርጋሉ። አትሌቲኮ ማድሪድ በ2024 የዝውውር መስኮት ላይ ያወጡትን ያክል ወጪ ማውጣት ስለማይችሉ በክረምቱ ሮሜሮን ለማስፈረም በጣም ከባድ ይሆንባቸዋል። ስፐርሶች የሚጠይቁትን ዋጋ መቀነስ ከቻሉ መስማማት ይችላሉ። ነገር ግን አትሌቲኮ በሚፈልገው ዋጋ ዝውውሩ ሊከሰት የሚችል አይመስልም ተብሎ ነው የሚጠበቀው። ዩቬንቱስ በሁለት የኮንትራት ማራዘሚያዎች ላይ መስራት ጀምሯል። ዩቬንቱስ ለአንዳንድ የኮንትራት እድሳት ስራዎች የጀመሩ ሲሆን የፍሬድሪኮ ጋቲና የዌስተን ማኬኒ ኮንትራትን ለማደስም እየሰሩ ሲሆን ንግግሮች ከተጀመሩ ቢቆይም በአሰልጣኝ ለውጥ ምክንያት ንግግሮች ቆመው ነበር። አሁን ግን በድጋሚ ድርድሩ ለመጀመርም መዘጋጀታቸውን ለጋዜታ ዴሎ ስፖርት አረጋግጧል። ቢያንክ ቢያንኮኔሬዎቹ ከትንሽ ጊዜ በፊት በመርህ ደረጃ ከተጫዋቹ ጋር ስምምነት ላይ ደርሰዋል። ነገር ግን ንግግሮች አልተጠናቀቁም። አዲሱ ኮንትራት እስከ 2030 የሚቆይ ይሆናል። አዲሱ ኮንትራታቸው ትልቅ ደሞዝ ጭማሪን የሚያካትታል። ጋቲ አሁንም ያለው የዩቬንቱስ ኮንትራት እስከ 2026 ድረስ ብቻ የሚቆይ ስለሆነ ጉዳዩ በጣም አስቸኳይ ነው። በሁለት ተከታታይ ክረምቶች ለቆ ዌስተን ማኬኒ ከዚህ በኋላ በቢያንኮኔሬዎቹ ቤትም ለረጅም ዓመታት የመቆየት ተስፋ አለው። በዚህም አመት ዌስተን መኬኒ በዩቬንቱስ በ38 ጨዋታዎች ላይ ታይቷል። ሁለት አዳዲስ አማካዮችንም ከአማካዮች ጋር ቢሰሩም በዚህ አመት ግን የቡድን ዋና ሰው መሆን ችሏል። የሁለቱም ተጫዋቾች ኮንትራክት ከሰኔ በፊት ማጠናቀቅ በመቻላቸው ጉዳዩ አንዳንድ ጥያቄ ምልክቶች ቢኖሩም ሁለቱም እንግዲህ ተጫዋቾች በቶሎ የማራዘማቸው ነገር አጠራጣሪ ነው። ዩቬንቱሶች የሁለቱንም ተጫዋቾች ኮንትራት ለመስጠት የሚያቀርቡት ዋጋ ከፍተኛ መሆን አለበት። ሆኖም ግን በቢያን ኮኖሮች ቤትም አንድ የተማመኑት ነገር አለ። እሱም ሁለቱንም ተጫዋቾች ከሰኔ በፊት ኮንትራታቸውን እንዲያራዝሙ ይተማመናሉ። አርሰናል ፈረንሳዊውን ኮከብ ለማስፈረም ፍላጎት አለው። አርሰናል በአውሮፓ ጥሩ ብቃት ካላቸው የፊት መስመር ተጫዋቾች መካከል አንዱን በክረምቱ የዝውውር መስኮት ለማዘዋወርም ፍላጎት ከሚያሳዩ ክለቦች መካከል አንደኛው ነው። በሁሉም ውድድሮች በ42 ጨዋታዎች 32 ጎሎችንና 8 አሲስቶችን ያደረገው የፓሪስ ሳንጀርሜኑ ኮኮብ ኦዝማን ዴምቤሌን ለማስፈረም እያሰቡ ነው። ብዙውን ጊዜ ከዚህ ቀደም እንግዲህ ወጥነት የጎደለውና ጨራረስ መጥፎ ስለነበር ትችት ሲሰነዘርበት የነበረው ዴምቤሌ አሁን ግን በህይወቱ ምርጡ ጊዜ ላይ የሚገኙ ሲሆን ይህም የፕሪሚየር ሊጉን ከፍተኛ ክለቦች እንዲፈልጉት አድርጓቸዋል። አሁን ላይ አርሰናል ተጫዋቹን ከሚፈልጉት ክለቦች መካከልም እንደሆኑ ነው ምንጮች ለከቼንዶ ኦፍሳይድ ያረጋግጡት። አርሰናል ከሊቨርፑል፣ ማንቸስተር ዩናይትድ እና ቸልሲ ጋር በመሆን ፈረንሳዊውን ይፈልጉታል። ፓሪስ ሳን ዠርሜን ግን ለፈረንሳዊው ኮኮብ አዲስ ኮንትራት መስጠትን ይፈልጋል። ስለዚህም ኦዝማን ዴምቤሌን ከፓርክ ደስ ፕሪንስ ማስፈረም በጣም አስቸጋሪ እንደሚሆን ነው የሚገመተው። ኦዝማን ዴምቤሌ ለአርሰናል ህልም የሆነ ፊርማ ሲሆን ሊሆን ይችላል። አርሰናሎች በቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ እሱን በቅርብ ይመለከቱታል ተብሎ ነው የሚጠበቀው። አርሰናል በቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ የኦዝማን ዴምቤሌን ፓሪስ ሰን ጀርሜንን ይገጥማል። ይህም አርሰናሎች እሱን በቅርበት እንዲመለከቱትም እድል ይሰጣቸዋል። በሜዳው ክፍል በሶስት ቦታዎች መጫወት የሚችለው ዴምቤሌ አርሰናል በሚቀጥለው የውድድር ዘመን ከፊት ሶስቱ ቦታዎች ላይም ተጨማሪ ተጫዋቾችን ስለሚፈልግ ወሳኝ ፊርማ ይሆናል ተብሎ ነው የሚጠበቀው። የቀድሞው የባርሴሎና ሰው ወጥነት በሌለው የሁለትዮሽ ጥምረት ጋብርኤል ማርቲኔሊ ና ሊያንድሮ ትሮዛርድ ላይ ማሻሻያ ሊሆን ይችላል። እናም የእሱ መፈረም የሚኬል አርቴታን ቡድን በቡካዮ ሳካ ላይ ጥገኛ እንዳይሆንም ያደርገዋል። ሊቨርፑሎች ዴምቤሌን ሊያመጡትም ይፈልጋሉ። ዩናይትድ በበኩሉ በሚቀጥለው የውድድር ዘመን በአውሮፓ ውድድር ውስጥ ካልሆነ እንደ ዴምቤሌ ያለ ሰው ለመሳብ ይቸገራል። ነገር ግን እንደ ማርከስ ራሽፎርድ ና አንቶን ያሉ ተጫዋቾች ስለሚለቁ ትልቅ ማሻሻያ ለማድረግ ግን ዴምቤሌ ለሩበን አሞሪም ቡድን እጅግ በጣም ጥሩ ፊርማ እንደሚሆን ግን ምንም ጥርጥር የለውም ተብሎ ነው የሚታሰበው። አርሰናል ና ቸልሲ ደቡብ አሜሪካዊም ተጫዋች ፈልጉታል። አርሰናል ና ቸልሲዎች የክለብ ብሩዥን ተከላካይም ዦኤል አርዶኔዝን ለማስፈረም ፍላጎት ያላቸው ሲሆን ኢኳዶራዊው በክረምቱ ሊሸጥ ይችላል። የፌጂያ ዘገባ እንደሚያመለክተው ሁለቱም ክለቦች የ20 ዓመቱን ደቡብ አሜሪካዊ ፈላጊ ናቸው። በክረምቱ የት እንደሚፈርም ማየቱ አስደሳች ነው የሚሆነው። አርዶኔዝ በመላው አውሮፓ ከፍተኛ ደረጃ ተሰጥቶታል። የፕሪምየር ሊግ ክለቦች እሱን መፈለጋቸው ምንም አያስደንቅም። ወደ ከፍተኛ ደረጃ የፕሪምየር ሊግ ተቀባይነት የማደግ ባህሪ ያለው ተጫዋች ወደ አርሰናል ወይም ቸልሲ መዛወር ዕድሉ በጣም ማራኪ ይሆናል። ሁለቱም ክለቦች ለአመታት ጥሩ ችሎታ ያላቸው ወጣት ተጫዋቾችን በማስፈረም የሚታወቁ ሲሆን ለተጫዋቹም እድገት ቁልፍ ሚና ሊጫወቱ ይችላሉ። ጆኤል አርዶጌስ እንደ ኒውካስል ዩናይትድ ና አስተን ቪላ ካሉ ክለቦች ጋርም ስሙ ተገናኝቷል። አርሰናሎች የበለጠ ጥራት ያለው በተለያዩ ቦታዎችም ማስተማማኝ ቡድንን መፍጠርም ይፈልጋሉ። የአመቱ ተከላካይ ለአርሰናል ጥሩ ፈራም ይሆናል። በተመሳሳይ ቸልሲዎችም እንደ ቤኖት ባዲያሽል ና አክሰል ዲሳሲ ያሉ ተጫዋቾችን በክረምቱ መተካትም ይፈልጋሉ። ዌስሊ ፎፋና በክለቡ ያሳለፈው ጊዜ በጉዳት የሚታወስ ሲሆን እሱም ጥሩ ምትክ ያስፈልገዋል። ክለብ ብሩሽ ዳንኤል ኤርዶጌዝን ለመሸጥም ተዘጋጅተዋል። ከሁለቱ ክለቦች መካከል የትኛው ስምምነቱን እንደሚጨርስ ማየት አስደሳች ነው የሚሆነው። የ20 ዓመቱ ተጫዋች በፕሪሚየር ሊጉ ጥሩ የመስራት ብቃት አለው። የክለብ ብሩዥ አለቃ ኒኪ ሃይን በውድድር ዓመቱ መጨረሻ ተጫዋቹን መሸጥም እንደሚመርጡ ነው በታሳስ ወር አምነዋል። ከሁለቱ የፕሪሚየር ሊግ ክለቦች አንዳቸው በክረምት የተጫዋቹ ማረፊያ ይሆናሉ ተብሎ ግን እንደሚጠበቅ ዘገባዎች እያሰፈሩ ይገኛሉ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዲስ ስፖርት የመረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁንም ከእኛ ጋር ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ኳርባሩ ፕሮግራሙን እየመራው ከእናንተ ጋር ቆይተን አድረግ ያለው በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን እንገናኛለን። መልካም ቀን እንዲሆንላችሁ፣ መልካም የምሳ ሰዓት እንዲሆንላችሁም ነው በአክብሮት የምመኘው።